ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናውላችሁ እንደምናመሻችሁ፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ስለ አርሲ ዝም አንልም የሚል በማህበራዊ ሚዲያ ዘመቻ መጀመሩ ተገለጸ። የተለያዩ ተቋማትም ጥሪ በማድረግ በአሪሲ እየተካሄደ ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞችን ግድያ ለማስቆም ርብርብ እንዲደረግ በየአቅጣጫው ጥረት እየተደረገ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ የክርስቲያኖችን ግድያ ለማስቆም ከፍተኛ የሆነ ማስጠንቀቂያ እየሰጡ ባለበትና ይህ ባይሆንና ግድያው ባይቆም ወታደሮቻቸውን ወደ ናይጄሪያ እንደሚልኩ እያስጠነቀቁ ባለበት በዚህ ጊዜ ኢትዮጵያውያንም ፕሬዚዳንት ትራምፕ ትኩረታቸውን ወደ ኢትዮጵያ ያደርጉ ዘንድ ጥሪ ማድረጋቸውን ነው ለማወቅ የተቻለው በአሜሪካ የሚንቀሳቀሱ የተለያዩ ሲቪክ ተቋማትም ለፕሬዚዳንት ትራምፕ መልእክት አስተላልፈዋል። በኢትዮጵያም የክርስቲያኖች ግድያ እየበረከተ በመምጣቱ ባላቸው ተጽዕኖ በአገዛዙ ላይ ጫና በመፍጠር ግድያውን እንዲያስቆሙ ለፕሬዚዳንት ትራምፕ መልእክት በመተላለፍ ላይ ይገኛል። ዛሬ ጥቅምት 24 ቀን ነው። የዛሬ አምስት ዓመት ህዝባዊ ወያኔ አርነት ትግራይ በሰሜን እዝ ላይ ጥቃት በመፈጸም ትግራይ የታወጀውን ጦርነት ያስከተለ ክስተት ነው የተስተናገደው። አምስተኛ ዓመቱ ነው። ለመሆኑ የተካደው ማን ነው? ታዲስ ማን ነው? የአብይ አህመድ ጄኔራሎች በደብረ ዘይት ቢሾፍቱ አየር ኃይል አምስተኛ መቶን አስመልክተው ዝክር እያካሄዱ ይገኛሉ። በዚህም ተጠያቂው ህወሓት እንደሆነ በመጥቀስ ፊልድ ማርሻል ብርሃኑ ጁላ የገለጹት ጥቅምት 24ን ዛሬ እናስታውሰዋለን። ሌሎች ርዕሰ ጉዳዮችም አሉን። አብራችሁን በመቆየት እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ ገለጣው ዘለቀም ከቦስተን በጋራ በመሆን ነው። መልካም ቆይታ። ናስልን ገለታው፣ እኔ ያስልኝ መሳይ እንደምናመሸ። ዛሬ ጥቅምት 24 ያው ቀደም ሲል በመግቢያ ላይ እንዳሳወኩት ጥቅምት 24 ነው የህወሓት በሰሜን እዝ ላይ ድንገተኛ ጥቃት በመፈጸም የትግራዩ ጦርነት የፈነዳበት አምስተኛ አመት ነው። እንግዲህ በተለያዩ ዝግጅቶች የአብይ አህመድ ጀነራሎች እያከበሩት ይገኛሉ። ለዛ ጥቃቱም ሆነ በአጠቃላይ ለነበረው ሁሉ ተጠያቂው ህወሓት ነው የሚል ፍረጃን በማስቀመጥ ለጦርነት ዱብ ዱብ እያሉ እንደሆነ ነው ፊልድ ማርሻል ብርሃኑ ጁላ የገለጹት። ከሱ ርዕሰ ጉዳይ እንጀምር ገለታው። ጥቅምት 24 የዛሬ አምስት ዓመት ህወሓት ድንገት በሰሜን እዝ ላይ ጥቃት ፈጸመ። ጦርነቱም ፈነዳ። ሁለት ዓመት የፈጀው ጦርነት በጥቅሉ ወደ አንድ ሚሊዮን የሚጠጋ ኢትዮጵያንን ህይወት መቅጠፉንና ከ30 ቢሊዮን ዶላር በላይ የሀብት መውደሙን የሚገልጽ ነው። እንግዲህ የወጣው መረጃም ሁለት ሚሊዮን ሰዎች ደግሞ ወደ አስቸኳይ የምግብ እርዳታ እንዲገቡ አድርጓቸዋል። ለማንኛውም ገለታው ጥቅምት 24 እንዴት ይታወሳል? ተጠያቂው ህወሀት፣ ብልጽግና፣ ሁለቱስ ማን ነው? የተካደው የሰሜን እዝ የተባለ የሚገለጽ ነገርም አለ ካዲው ማን ነው ብልጽግና ህዋት ወይስ ሁለቱም ይህ ታሪክ ጥርት ብሎ ለትውልድ መቀመጥ አለበት ህዋት ላይ ያጠነጠነው ወቀሳ በአገዛዙ በኩል በሰፊው እየተካሄደ ነው በእርግጥ በወቅቱ ያንን የመጀመሪያውን ጥይት ተኩሶ ሰሜን እዝን የመታው ህዋት እንደሆነ ምንም ጥርጥር የለውም ግን ገፊ ምክንያቶች እንደነበሩ ጥርጥር የለውም ብዙ ገፊ ምክንያቶች አሉ ህዋት ለምን ወደዛ ገባ የሚሉ አሁን አሁን እየወጡ ያሉ ታሪኮችንም እየሰማ እንገኛለን። በቅርቡ የቀድሞ የብልጽግና የኦሮሚያ ብልጽግና አመራር አባል የኦህዴድም የቅርብ ሰው ዶክተር ሚልኬሳ ሚደጋ እንደነገረን ከሆነ ሆን ተብሎ የተደረገ ይህንንም ታይ ደንዳም እንደዚሁ በቃለ መጠይቁ ገልጾታል። የትግራዩ ጦርነት የአብይ ፍላጎት እንደሆነ ሰሜን እዝ እንዲመታ በትዋት እንዲመታ ከፍተኛ የሆነ ሴራ በአብይ አህመድ በኩል እንደተሰራ፣ ጦርነቱን የፈለጉት ደግሞ የትግራይ ጀነራሎችን ጠራርጎ በማውጣት ሙሉ በሙሉ መከላከያን አብይ በእጁ ለማስገባት በሚል ያቀደው እንደሆነ በሰፊው ይሄ መረጃ እየወጣ ይገኛል። ለማንኛውም የተካደው ማነው ነው ካዲው የቱ ነው የሚለው ነገር ጥርት ብሎ መታወቅ ያለበት እንደሆነ ይታመናል። ገለጣው ይሄ ነገር በታሪካችን በኢትዮጵያ ታሪክ ውስጥ አንዳንድ እንደዚህ አይነት ጉልህ ጉዳዮች ይድበሰበሳሉ በጣም እና ተጣርተው ወደ ህዝብ አይቀርቡም። ወደፊት አንዱ መጣራት ያለበት በተለየ የሽግግር ፍትህ የምንለው ተቋም ተፈጥሮ ይህን መንስኤውን የሰሜኑን ጦርነት መንስኤውን በዝርዝር እንግዲህ ሽግግር ፍትህ ለማምጣት ጥልቀት ያለው ምርመራ መደረግ አለበት። ይሄ ትንኮሳ የተባለ እውነት ነው ወይ ነው ህዝቡን ሁላችንን አታለሉ እንደተባለው በኋላ እየቆየ እንደመጣው የአብይ አህመድ እቅድ ነበር ማለት ነው የሚለው ነገር በደንብ መጠናት አለበት። በዚህ በሽግግር ፍትህ አካል ማለት ነው፣ በዛ ተጣርቶ ታሪክ እንደገና ሪቫይዝ መደረግ መከለስ ሊኖርበት ይችላል። በወቅቱ ግን ማስታውሰው ነገር መሳይ ህወሓት እንደው ብዙ ነገር እያደናቀፈ ነው ያለው የሚል ነገር ከብዙ ኢትዮጵያውያን ነበር የሚሰማው በተለይ ሰሜን ተመታ በተባለበት ጊዜ አገዳደሉም በሌሊት ተኝ በተኙበት ነው ወንጀሉም የተፈጸመው የነበረውና ብዙዎችን አስከፍቶ ነበረ አስታውሳለሁ። ትክክልም እንዳልሆነ ነበረ እንግዲህ በህወሓት ላይ የነበረውም ጥላቻም ስለነበረ ህዝቡ በአገዛዙ በጣም ተከፍቶ ስለነበረ የሚሊቴሪ አክሽን ማን ይሄ የሚሊቴሪ እንቅስቃሴውን ደግፎ ነበረው በብዛት እንግዲህ ወደ ሁለተኛው አካባቢ ከዛ በኋላ ሁለተኛ ሶስተኛ ጦርነት፣ አንዴ መቀሌ እየገቡ መውጣት እንደዚህ አይነት ድራማ ሲደረግ እና ይዘቱ የጦርነቱ ይዘት ደግሞ ህዝባዊ ወደ መሆኑ ሲያዘነብል ረፉ እናት ሰዎች ይሄ ብሔር ከብሔር ጋር የሚያጋጭ ነገር ውስጥ እየገባ ነው ያለው አሁን በዚህ ጊዜ መቆም ነው ያለበት የሚል ምክርም የሰጡ ሰዎች ነበሩ። አልተሰሙም። ዞሮ ዞሮ ግን ይሄ ጉዳይ የሚጣራ ታሪካችን ነው፣ ጉልህ ታሪክ ነው። ነገር ግን ይሄ ሰውዬ አሁን እያደር ጉድና ምንድን ነው የሚባል ነገር አለ። ጉድና ጅራት ወደኋላ ነው የሚባል ነገር አለ። እና የጉዱ እየወጣ ነው ያለው። ለብዙ ግጭቶች ብዙ ጥንስስ የሰራ ሰው እንደሆነ እየታየ ነው ያለው እና በትራንዚሽናል ጀስቲስ በሀቀኛ ሽግግር ፍትህ የሚታይ ነው የሚመስለኝ መሳይ እንዳልከውን ወደፊት ገለልተኛ አካል ተፈጥሮ ይህንን ጉዳይ በደንብ መጣራት ያለበት ነው፣ ምንም ጥርጥር የለውም። ህወሓት የዛን ዕለት ምሽት ጥቅምት 24 የሰሜን እዝ ላይ ምት እንዳሳረፈና ጥቃት እንደፈጸመ ጥርጥር የለም። እነሱም ተናግረውታል። መብረቃዊ ምት ነው የመታ ነው ብለው በወቅቱ በብሪቶ ነው ሲናገሩ እንደነበር እናስታውሳለን። ግን እውነት ህወሓት ያንን ካደረገ በኋላ ለምንድነው ጦርነቱ ያልቆመው? ለምንድነው የፕሪቶሪያ ስምምነት እንደዚህ አይነት መጫወቻ ሆኖ? አሁን ከስሙ በስተቀር ምንም ስለ ፕሪቶሪያ ስምምነት ተፈጻሚነትም ሆነ ሌላ ነገር የሚያሳይ አንዳችም ነገር በሁለቱም ወገኖች እየታየ አይደለም። አንዱ አንዱን እየወቀሰ ይገኛል። እንደምንሰማው ከሆነ በአሁኑ ሰዓት ከአራት መቶ በላይ ወታደሮች በህወሓት እስር ቤት ውስጥ ይገኛሉ። መከላከያ በወቅቱ ጦርነት ላይ በነበረ ጊዜ ተማርከው እስር ቤት የገቡ የመከላከያ ሰራዊት አባላት አሁንም አልተፈቱም። በዛ ጦርነት ያለቁ ወታደሮች በተለይ ስድስት ሺህ ወታደሮች በአንድ ጊዜ ተማርከው ወደ መሀል ሀገር በተሸኙበት ጊዜ በመንገድ ላይ የሞቱ በተለያየ ምክንያት ህይወታቸውን ያጡ በሺዎች የሚቆጠሩ የመከላከያ ሰራዊት አባላት አሉ። ስለ እነሱ አገዛዙ ዝምጭጭን ያለው ለቤተሰቦቻቸው መርዶም የሚነገር ከሆነ ምንም ያለው ነገር የለም። ነገር ግን እነሱ ተጨባብጠው ሰላምን እናጽና ብለው በዛ በወዳጅነት ፓርክ ያንን ድራማ ቲያትር ከሰሩ በኋላ ህወሓትን ለሁለት መክፈል ከዛም ጦሩን ይዞ ወደ አማራ ክልል መግባት ነው አብይ አህመድ ያደረገው። ፍጹም ለሰላም ጠንቅ የሆነ ሰውዬ ስለ ሰላም እናጽና ብሎ ያንን ድራማ ከሰራ በኋላ ኢትዮጵያን የበለጠ የመከራ ጎሬን ያደረጋት። ለማንኛውም ይሄ ታሪክ በቅጡ መታወቅ አለበት። ይሄ አገዛዝ የገዛ ሰራዊቱን ከርቷል። በዛን ጊዜ ያን ሁሉ ጥቃት ለፈጸመ የሕወሓት ኃይል ከእንደገና በኋላ ላይ የመጡት የተለያዩ ግንኙነቶች ሰራዊቱን እንደ መክዳት ነው የሚቆጠረው። መረን የለቀቀ ግንኙነት፣ ውል ያልተበጀለት ግንኙነት ሁሉ መከላከያ ሰራዊቱ የከፍለውን ዋጋ ውሃ እንዲበላው ነው ያደረገው። ስለዚህ ይጠየቅበታል አብይ አህመድ። ዛሬ ከደሙ ንጹህ ነን ብለው ሕወሓትን ብቻ እየወቀሱ በጥቅምት 24ቱ ጉዳይ እነ ብራኑ ዱላ ሻማ እያበሩ ይሄ የአዞ እንባ ነው። ለማንኛውም በዚህ ደብረ ዘይት ቢሾፍቱ በተካሄደው የጥቅምት 24 መታሰቢያ ፕሮግራም ላይ ፊልድ ማርሻሉ የተናገሩትን እንስማና እንገናኛለን። ዳግም እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ሕወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው። ወደ ጦርነት ለመግባት በቂ ከበቂ በላይ። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው ተፈናቃይ አለቅም እነን ተሸክሞ ካልገባ ማለት እኮ ጸረ ህግ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር የወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብት አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሬቶሪያ ነው ይሄ ሁሉ ግን እያየ ነው ወደ ጦርነት ያልገባ ነው ዳግም ግለጣም እንደተከታተልከው ፊልድ ማርሻሉ እንግዲህ የፕሪቶሪያ ስምምነት እንዴት በዋት እንደተጣሰ በተለያዩ ነገሮች በመገለጫዎች እያሳየ ነው ሲናገር የነበረው ነገር ግን ጥያቄው አሁንም ይነሳል እውነት የፕሪቶሪያው ስምምነት ምንድን ነው የፕሪቶሪያው ስምምነት እንዳይፈጸም ያደረገው ህወሀት ወይስ ብልጽግና? ምናልባት ህወሀት ብዙ ነገሮችን እያቀረበ ሊሆን ይችላል። ግን ከምንም በላይ ይሄ የፕሪቶሪያ ስምምነት የከሸፈው በአብይ አህመድ አይደለም ወይ? የፕሪቶሪያ ስምምነቱን በኬንያ ናይሮቢ እንዲቀየር አድርጎ በኋላም ሀላላ ኬላ፣ የራሱ መዝናኛ ስፍራ እዛ ነው፣ ጌታቸውን ወስዶ አማራ ክልል ላይ ጦርነት ለማወጅ ስለምንፈልግ እናንተ ታግዙናላችሁ መሳሪያ እንዳትፈቱ ብሎ አብይ አህመድ መሳሪያ መፍታት ሂደቱ ለድራማ ተብሎ የተበላሹና የወዳደቁ ብረቶችን በማስረከብ ድራማው ከተሰራ በኋላ መሳሪያቸውን እንዳይፈቱ አድርጎ በአማራ ክልል ጦርነት የከፈተው አብይ አህመድ አይደለም ወይ አሁን ምን አያፋላቸው ንብራኑ ጁላ ዛሬ መጥቶ ስለ ጥቅምት 24ቱ ለማውራት ሞራልም የላቸውም ሕግ ቢኖር ኖሮ ይህን እነዚህ ሰዎች መገኛቸው ወህኒ ቤት እስር ቤት በሆነ ነበረ። ለመከላከያ ሰራዊቱ ያ ታሪክ መፈጸም በአንድም ይሁን በሌላ ተጠያቂዎች ናቸው። ከዛ በኋላ ለቀጠለውና አሁንም ድረስ ኢትዮጵያን እንዲህ አይነት መከራ ውስጥ ላስገባት ቀውስ ተጠያቂዎቹ ከህዋት ባልተናነሰ እንደውም በበለጠ ሁኔታ ተጠያቂዎቹ የብልጽግና ፖለቲካና ወታደራዊ አመራሮች ናቸው። ይህንን ወዲህ ቢሉ ወደዛ ቢሉ የማይፋቅ ታሪክ ነውና፣ ይህንን በደንብ አስረግጦ መግለጽ የሚያስፈልግ ይመስለኛል። ገለታው ትክክል ነው። መሳሌ መቼም የተፋለስ ማት እውነት የሌለበት ቦታ ላይ አንድ ሰው ረዘም አድርጎ በተናገረ ቁጥር ስንት ፍልሰት ነው የምታገኝበት፣ ስንት ፍትሐዊነት የጎደለው ነገር እንደምታገኝ አዙሮ አለማየት በራሴ ማለት ነው እዛ አካባቢ የሰፈረው ሰራዊት በፊት ስናሰፍረው ከሻቢያ ልንጠብቀው ብለን ያሰፈር ነውና የመታው ብሎ አንድ ሰው እንደገና መልሶ ደግሞ የኤርትራ ሰራዊት ጋር ተሰልፎ መጥቶ በዛው ሰራዊት ደግሞ እንደገና ጦርነት ኢትዮጵያ ምድር ላይ ማካሄድ ምን ማለት ነው ተብሎ ቢጠየቅስ፣ መሳይ ቢጠየቅ ምንድን ነው መልሶ ለዚህ የኤርትራ ሰራዊት መጥቶ እናንተን ሻቢያ እንዳያጠቃችሁ ብለን ያስቀመጥ ነው ይህን ሰራዊት። ያንን መታችሁት። እሺ ከመታህ በኋላ ግን ያ በፊት ሊያጠቃህ የነበረውን መጥቻ አስደቆስኩህ ነው የሆነው መልሱ ማለት ነው። መሳይ እንደዚህ ተፋለሶች የበዙበት እውነት ስለሌለ እኮ ነው፣ በውስጡ ድራማና ሸጥር ስለበዛበት እዚህ አስተዳደር ውስጥ የመጀመሪያው ትልቁ እኮ ትልቁ ችግር እኮ የኢህአዴግ ሪፎርም አለመስመሩ እኮ ነው። አልሰመረም። የኢህአዴግ ሪፎርም ያ ፓርቲ ደግሞ ስልጣን ላይ ሆኖ ነው ራሱ ሪፎርም ለማድረግ ሙከራ ሲያደርግ የነበር። አንዴ ወደ ብልጽግና እንለውጥ ይላል። አንድ ጊዜ አንድ ፓርቲ እንሁን፣ ምክንያቱም የብሔር ፓርቲ ፈርሷል። ስለዚህ እንደዚህ እንሆን። በመሀል የተፈጠረ ግጭት፣ በመሀል የተፈጠረ ክፍልፋይ ህዋትም ወደዛ እንዲሄድ አደረገ። ከዛ በኋላ ያለውን በፖለቲካዊ መንገድ ማስተካከል ሲገባቸው ወደ ወታደራዊ ሁኔታ ውስጥ ገቡ። በዚህ መካከል ያ አገር ይመራል የተባለ የለውጥ ሀይል ፓርቲውን ሪፎርም አድርጎ ሳይጨርስ ይኸው ሀገራችንን ቡድ ውስጥ ከተጣት እዚህ ችግር ውስጥ ከተጣት። ስለዚህ የዛ ክፋይ ችግር ነው። አሁንም ቢሆን ሌላ አማራጭ ኃይል የለም። ውስጡ ችግር መንግስት ነገር ተቋቁሞ የኃይል ሚዛን ተጠብቆ አገሪቱ ትንሽ መሰሳ ያለ ለውጥ ውስጥ ሲገባ አይቻልም እኛ ብቻንን የምናደርገው አሉ። ይኸው የተከፋፈሉ ኃይሎች ኢህአዴግ ክፍልፋዮች ምድሪቱን ብዙ ዋጋ እያስከፈሏት ነው ያሉት። እና በአጠቃላይ ግን መሳይ ኢትዮጵያን ማየት ያለብን ሁለንተናዊ እይታ የሚያስፈልግ ይመስለኛል። ይሄ ሰው ለስንት ሰው ነው? የፊልድ ማርሻሉ ለስንት ሰው ነው ወታደራዊ ማስጠንቀቂያ የሚሰጠው? ትግራይ አሁን ጦርነት ልናመጣ ነው እያለ ነው። ዛሬ ወዮ ወታደራዊ ቁመናችን በጣም የተስተካከልንን አንለቃቸውም እያለ ነው ያለ። በኤርትራ በኩል ለኤርትራ ማስጠንቀቂያ እየላከ ነው ያለ በቁጥር ነው ደግሞ ሁለቱም የሚጠሩት፣ የአብይ አህመድም ይሄኛውም ሰውዬ ሁለት ሚሊዮን ህዝብ፣ አቅም ያለውም እኛ ይህን ያህል ሚሊዮን ነን፣ ስለዚህ ተጠንቀቁ ነው እንደው። ይሄ ደግሞ ራሱም እኮ በራሱ ስታየው እኮ ህዝብ ቆጥሮ አንድ ወታደር ህዝብ ቆጥሮ፣ ይሄኛው ይህን ያህል ሚሊዮን ነው፣ ያኛው ይህን ያህል ሚሊዮን ነው፣ ስለዚህ አንቻቻልም የሚል አይነት መልእክት ሲተላለፋሉ፣ ወይ እነኛ የሆነ ሰው መሳይ፣ ሀገራችን በምን አይነት ሰዎች እጅን ያመደቀ እኔኛ የሆነ ሰው እንደዚህ ያስባሉ። በዓለም ላይ ካሉ ሀገራቶች ውስጥ ወደ 35 36 የሚደርሱ ሀገሮች እኮ ቁጥራቸው ከሁለት ሚሊዮን የሚያንስ ነው። መሳይ በዓለም ላይ ያሉት ሀገሮች 35 36 ሀገሮች ይሆናሉ፣ ወደ ሁለት ሚሊዮን ብቻ ያላቸው ማለት ነው። አለም እንደዚህ ነው የተዋቀረችው እና በቁጥር እየመዘነ አንድ ቻቻልም የሚል መልእክት ከወታደሩም ፓርላማም ላይ የሚነገርባት ምድር ናት እና ለኤርትራ ማስጠንቀቂያ ነው፣ ለትግራይ ማስጠንቀቂያ ነው፣ አማራ ክልል ይኸው ማስጠንቀቂያ ነው። እንደመስሰዋለን ፋኖን ነው። ኦሮሚያ ክልል ያለ ጦር በዛ በኩል ያለውን ታጣቂ እንደመስሰዋለን ነው። በሶማሌ በኩል ያለውን እንደመስሰዋለን ነው። ምንድነው ዳምቤላ አካባቢ ያሉትን እንደመስሳለን ነው ያለው። ከዚህ ሁሉ ጋር የተጣላ ሰው ጤነኛ ነው ወይ? ጤነኛ መንግስት አለው? ጤነኛ አዛዥ ነው ወይ? ይሄ ሰውዬ ነው ይሄ ለኢትዮጵያውያን እንደዚህ ሆሊስቲክ የሆነ አፕሮች ያስፈልገናል፣ የሁለንተናዊ እይታ አይጠን መተባበር አለብን የሚል ነገር ለማንሳት ነው። መሳይ ወደዚያ ይሄድኩ ገለጣው እንግዲህ መነሻችን ያው ጥቅምት 24 ነው። ጥቅምት 24 የሰሜን ህዝ የተመታበትና የትግራይ ጦርነት የፈነዳበት ነው። ያ ምክንያት ሆኖ እንግዲህ ኢትዮጵያ ላለፉት አምስት ስድስት ዓመታት እንግዲህ ከቀውስ አልወጣችም። ይህ ቀውስ የሚቀጥል እንደሚሆን ፊልድ ማርሻሉም እየነገረን ነው። አብይ አህመድም በተደጋጋሚ ገልጾልናል። እንደሚባለው ከሆነ ጦርነት ውስጥ ካልሆነ ሀገር መምራት የማይችል አገዛዝ እንደሆነ በደንብ እያስመሰከረ የመጣ ይመስላል። ቀውስ ከሌለም ጦርነት ከሌለ ምናልባት ሰላማዊ በሆነ መልኩ በኢትዮጵያ የስልጣን ምንድን ነው ወንበር ላይ ለመቆየት የሚያስችል አቅም የለም። ሁሌ ግጭት አለ፣ ሁሌ ጦርነትን ሰበብ እያደረጉ በስልጣን ላይ ለመቆየት የአብይ አህመድ ስትራቴጂ ለመሆኑ የሀገር ቤቱም የውጭውም ሰው በደንብ ያወቀበት ጉዳይ ነው። አሁንም ከጦርነት የሚወጣ ሰው አይደለም። እንግዲህ ወደ ኤርትራም ጦርነት ለማዝመት ወደ ትግራይም እንደዚሁ ጦር ለማዝመት በዝግጅት ላይ እንዳለም እየሰማን እንገኛለን። ህዝባዊ ወያኔ ሀርነት ትግራይ ባወጣው መግለጫም የአብይ አህመድ አገዛዝ ከፍተኛ ዝግጅት እያደረገ ነው ትግራይ ላይ ጦርነት ለመክፈት የሚል እንደዚሁ መግለጫ አውጥተዋል። ሰብዓዊ መብት ላይ የሚሰራ አንድ ትልቅ ተቋምም እንደዚሁ በኢትዮጵያ የሚንቀሳቀስ ይሄ ነገር የፌዴራሉ መንግስትና የህወሓት አገዛዝ ወደ ጦርነት ሊያመሩ ከጫፍ ደርሰዋል ይሄ ነገር ወደ ንግግርና ወደ ውይይት ካልመጣ በስተቀር ሁለቱም ወገኖች በትግራይ ጦርነቱን ሊያካሄዱ በዝግጅት ላይ መሆናቸው ትልቅ ስጋት ፈጥሮብኛል ሲል ነው ይህም የሰብአዊ መብት ተቋም መግለጫ ያወጣው። እንግዲህ ፉከራው በተለይ በአዲስ አበባው አስተዳደር በኩል ጠንክሮ እየተሰማን ያለው የፊልድ ማርሻሉ ንግግር፣ እስካሁንም ዝም ያልነው ጦርነት ስላልፈለግን አይደለም ወደ ሰፊ በመሆናችን ነው፣ ከዚህ በኋላ ግን ይህንን ዝም ብለን አናየውም አይነትም ይመስላል። ለማንኛውም ገለታው ወደ ትግራዩና ኤርትራው ጦርነት እንሄድ። የኤርትራም ማስታወቂያ ሚኒስቴር መግለጫ አውጥቷል። በዚህም መግለጫውም ዓለም አቀፉ ማህበረሰብ ቀጠናውን ለመብጥበጥ የአብይ አህመድ አገዛዝ እያደረገ ያለውን የትንኮሳ ተግባር እንዲያስቆም ነው ጥሪ የተደረገው። አደገኛ ትርክት ላይ የተመሰረተው የብልጽግናው የሰሞኑ እንቅስቃሴም ቀጠናውን በከፍተኛ ትኩሳትና ውጥረት ውስጥ ከቶታል በሚልም የኤርትራ መንግስት ስሞታ ወይም ደግሞ ተቃውሞውን ለዓለም አቀፉ ማህበረሰብ አቅርበዋል። በአብይ አህመድ አገዛዝ በኩል እንግዲህ ለጦርነት ዝግጅቱ እየተካሄደ ነው። ያደርጋል አያደርግም ወይ፣ እስከ መጨረሻው በዚህ ማስፈራራትና እንዲህ አይነት ሙቀት ውስጥ ህዝቡን ካዘለቁ በኋላ አይጦርነት ጦርነት የለም የሚልም ነገር ሊመጣ እንደሚችል እንገምታለን። ምክንያቱም ብዙ ኃይሎችን ወደዚህ ወደ ቀውሱ ሊጋብዝ የሚችል ድርጊት ነው። አብይ አህመድ እየፈጸመ ያለው እነ ግብፅም እነ ሳውዲ አረቢያም እነ ጅቡትም ሌሎችም ዝም ብለው የሚያዩት አይደለም። የቀይ ባህር ጉዳይ እኛን ይመለከተናል ብለው ሰሞኑን ሳውዲ አረቢያና ግብፅም ተነጋግረውበታል። ይሄ ነገር ልክ ነው አይደለም? እንግዲህ እንደ አንድ ኢትዮጵያዊ ስናየው ልክ አይደለም ብለን ልንነጋገር እንችላለን። ግን አንድ የሰፈር ጎረምሳ ሁሉን ነገር ካልበጠበጥኩ ብሎ ያስቸገረ ግለሰብ አራት ኪሎ አስቀምጠን ሌላው ጋር ለመጋፈጥ የሚያስችል አቅምም ሞራልም የለንም። መጀመሪያን ሰው መገላገል ከምንም በላይ የኢትዮጵያን ብሔራዊ ጥቅም ማስጠበቅ የምንችለው አብይን ስንገላገል ብቻ መሆኑን የኢትዮጵያ ሕዝብ ከስምምነት ላይ መድረስ የሚገባው እንደሆነ ነው። በግሌማም ነው። ለማንኛውም የጦርነት ዳርዳር እያለ ነው አብይ አህመድ። ወደ ሁለቱም ጦርነት በአንዴ ይከፍታል ወይስ ተራ በተራ የምናየው ነገር ነው? እንዴት አየው አንተ ግን ምን? ይሄ እኮ መሳይ ሰውየው ጤነኛ ያልሆነ ሰው ብዙ ጊዜ እኮ አነሳን ሰው እንዳናሰለች እንጂ እኮ የኢዲያሚን አይነት እኮ ተፈጥሮ ያለው ሰው። ኢዲያሚን እንደዚህ ነው የሆነው ብለናል ባለፈው አይደለም አንስተን ታሪኩ እኮ እንደዚህ ነው የሆነ። ኢዲያሚን በቃ ኤግዛክትሊ እንደዚህ ነው የሆነ ተው ሲሉት ደክሞ በብዙ ተቃርነው ውስጥ የቆየ ሰውዬ እንደገና ታንዛኒያ ሂጅ፣ ደክሞ ሌላ ችግር ፈጠራለሁ አለ በዛው ፍጻሜው አለቀለት። እና ይሄ አብይ አህመድም አካሄዱ ንግግሩ ሁሉ ስታየው ኢዲ አሚንን ነው የሚመስለኝ። አሁን ንግግሩ አሁን በቀደም አንድ ቪዲዮ ምናልባት ልኬልህ ነበረ። ወደ ስልጣን ከመምጣቴ በፊት ይላል አንዳንድ ጓደኞቼን አግኝቼ ነው ምሰለኝ የሚለው በጣም እኮ ያስገርማል። አንተ የኔ ዘበኛ ትሆናለህ፣ አንተ ምናምን ትሆናለህ ብያቸው ነበረ። ዛሬ እነሱ ናቸው እዚህ ያሉት ቤተ መንግስት፣ ያሉት ነው የሚለው። እና ይሄ በጣም ከባድ ዲክቴተር አለ አይደለም በቃ ከእነ ሀይሉ እነ ጓደኞቹ ቤተ መንግስት የገባ ሰው እኔ አካባቢ አምስት ቀን አስር ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስቴር ለመሆን እንደምሰራ የማያጥሰው አልነበረም። አሁን ሰምቻለሁ ሰምቻለሁ ሳይሆን ማንም ሰው ባለፉት ሃያ ምናምን ዓመታት ከእኔ ጋር ሰርቶ እኔ ባለሁበት ቦታ ቆይቶ እኔ ጠቅላይ ሚኒስቴር እንደመሆን የማያጥሰው የለም። ለምሳሌ በባድመ ውጊያ ጊዜ፣ በባድመ ውጊያ ጊዜ አካባቢ የነበሩ ሰዎች በሙሉ ያውቃሉ ጠቅላይ ሚኒስቴር ለመሆን እንደምሰራ እና እንደምሆን። ከነሱ ውስጥ አንዳንዶቹ ጠቅላይ ሚኒስትር ስሆን አንተ ጥበቃ የት ሆናለህ ብዬ ያልኳቸው ሰዎች ዛሬ ጥበቃ አባላት ሆኖ ከእኔ ጋር ይሰራሉ። ይሄም አውራ የዛሬ ሀያ ምናምን ዓመት ነው። በየቦታው ያለውን ሰው ብታነሳ እየተናገርኩ እና ለዛም እየተዘጋጀሁ ነው የመጣሁት። ለዛ እየተዘጋጀሁ ራሴን እያዘጋጀሁ ነው የመጣሁት። እንደሚሳካ ጥርጣሬ ኖሮኝ አያውቅም። እንዳይሳካ ብዙ ፈተናዎች ነበሩ። ብዙ መግፋቶች ነበሩ። ብዙ ጫናዎች ነበሩ። ብዙ ማጣጣሎች ነበሩ። እነሱን ሁሉ ማጣጣሎችና ጫናዎች በውስጥ ያረገስኩት ህልም፣ በውስጥ ያረገስኩት ነገር ስንቅ ሆኖኝ ጉልበት ሆኖኝ ማለፍ መሻገር ችያለሁ እና ብዙዎች እንደዚህ እንዲያልሙ ፈልጋለሁ ነው እንደዚህ እንደዚህ አይነት ህልም እንዲያልሙ። ለዛ ህልም ግን ማለም ብቻውን በቂ አይደለም። መትጋት መስራት መድከም ይፈልጋል። ራስን ማዘጋጀት ይፈልጋል። ምን ትለዋለህ? ይሄንን መሰለህ በምርጫ ኮም እ በምርጫ ም እኮ አይደል አንድ ሰው ፖለቲካ ፓርቲ ውስጥ ገብቶ በምርጫ መምጣት መቼም ህልማ ለኝ ሌል ይችላል። ይህ ሰው እኮ እንደምታውቀው አመጣጡ የታወቀ ነው። ኢህአዴግ ሲፈረከስ የለውጥ ኃይል ተነሳ ተባለ ቲም አብይ ነው ቲም ለማ ነው የተባለ የነበረው እዛ ውስጥ እንግዲህ ነበር የነበረው እና ገና ወታደር ሁሉ ሆኜ ጠቅላይ ሚኒስትርነት አስብ ነበረ። እንግዲህ መቶ አለቃ ሻምበል ሆኖ እ የሚያስበው ጠቅላይ ሚኒስትር ነው ማለት ነው ሚሊቴሪ ውስጥ ሆኖ እንደው ግጭቶቹን ስታይ እዚህ የዲክቴተር ቅድም ያል ነው ኢዲያሚን አይነት የልጅም ነገር አይመስልም። ልጅነትም አለ አለመብሰል፣ እንዲህ አይነት አሁን ለልጆች ተረት ተረት የምትነግረው እንጂ አሁን በሚዲያ ላይ ወጥተህ ጠቅላይ ሚኒስትር ሆነ እንዲህ አደርግ ነበር ያኔ ጥበቃ፣ ይህ ምናልባት ለልጆቻችን እንደ አባባ ተስፋዬ የምታጫውተው ተረት ተረት እንጂ ነው ሊወራም አይችልም። ሊያፍርበት ይገባል። ምን አይነቱ ላይ እንደጣለ መቼም ፍዳ ነው። የሚያስገርም ነው። ካቢኔውን ደሞ እኮ ይዤ መጥቼ ነው የሚል በሙሉ ድሮ የሚያውቃቸውን ሰዎች ሰብስቦ ይዞ መጡ ቤተ መንግስት፣ ካቢኔ ዲጄ ቁጭ ብ ያለው አይነት ነው እና ይሄ ራሱ ጥበቃስ ቢሆን እሱ ነው ወይ መዳቢው? ለራሱ የሀገሪቱ ጸጥታ የሚባል አላት እ ባለፈው አነሳነው ነው ነገር እኮ ነው አንድ መሪ የራሱን ጥበቃ ካቆመ የራሱን ወታደር የሚገነባ ከሆነ የኢትዮጵያ ሽግግር የተበላሸው በዚህ መንግስቱ ኃይለማርያም የራሳቸውን ሻለቃ ሲገነቡ ቤተመንግስት ውስጥ መኮንኖቹ እነ ጀነራል መሬድ ምናምን በቃ ትክክል እኮ ነው ቢጠቁስ እያሉ ደገፏቸው። በደንብ አጠናከሩና ያንን ሻለቃ መጨረሻ ላይ ወታደሩን በሙሉ በቃ መፈንቅለ መንግስት ሲሞክር ይሁን ዴሞክራሲ ሲያስብ እየጠለፉት አሉ። መለስ መጣ፣ እንደዛው አይነት ሰራዊት ገነባ፣ የቤተ መንግስት ሰራዊት። ይሄ ገና ሲመጣ እንግዲህ ተመልከተው ይህን እያሰበ ያችኑ መለስ ሲያደርጋት የነበረውን እያሰበ የመጣ ሰው ነው። ለውጥ መሪ ነኝ የሚለው እና ያልበሰለም ነገር አለው ዲሞክራሲ ጸረ ዲሞክራሲ የሆነ ነገርም አለው። በአጠቃላይ መሳይ፣ በጣም ከባድ ጊዜ ላይ ነው የወደቅ ነው ኢትዮጵያውያን። ስለ ትግራዩና ኤርትራው ጉዳይ እንመለስ እና እንግዲህ ይሄ ጦርነት አይቀሬ ነው የሚለው ነገር በስፋት እየተነገረ ይገኛል። የአብይ አህመድ ምንድነው የሚባሉት የብልጽግና ምሁራንም እንደዚሁ በየቴሌቪዥን መድረኩ እየቀረቡ የማይቀር መሆኑን እየገለጹ ይገኛሉ። ምናልባት ይህ ጦርነት አይቀሬ ከሆነ ሁል ጊዜ የሚሉት የጦሩ ማነው የወታደራዊ ባለሙያዎች የሚሉት ነገር አለ። በቅርቡም ያነጋገርኳቸው ሸለቃ ሻለቃ ማሞለማ ጦርነትን ልትጀምሮ ትችላለ፣ እንዴት እንደሚያልቅና ማን እንደሚጨርሰው ግን አታውቅም ነው። ጦርነትን መጀመር ለማንም ከባድ አይደለም። እንዴት ያልቃል ነው። ተሸንፈ፣ ተዋርደ ሊጠናቀቅ ሁሉ ይችላል ሁሉ ያሸንፋለሁ ብለ ጦርነትን አጀምርም የሚል ነገር አንስተዋልና፣ አዎ ጦርነቱ ሊጀመር ይችላል። አብይ አህመድ የሚታመንም ሰው አይደለም እንደ ትንሽ እንደ ምንድነው የአዕምሮም ጤንነት ችግር ስላለበት ዘሎ ሊገባ ይችላል። ግን መውጫ እንደ በፊቱ ህወሓትን ሶስት ጊዜ ደርሶ እንደተመለሰው ሊሆን አይችልም። አማራ ክልል ገብተው እየተንደፋደፈ ነው። ስለዚህ ከነዚህም አካላት ከህወሓትም ሆነ ከኤርትራ ጋር ጦርነት ቢጀምር የማይቆጣጠረው ሊሆን እንደሚችል ምንም ጥርጥር የለውም። ለዚህ የኢትዮጵያ ህዝብ አብሮ ተሰልፎ ልጁን መገበር የለበትም። ለዚህ የሚወጣ ኢትዮጵያ ሀብት መኖር የለበትም። ከወዲሁ ተቃውሞ መሰማት